ሁላችሁ እንደምን አላችሁ? ጎንደሬ እኮ ነው ማሚ ጎንደር ነው የኖረው። ወደ ጉዳያችን። ጎንደሬ ነው ምናምን ነው አዲስ አበባ ነው ይ እንደዛ የኔና የአንቺ ፍቅር እንደዛ ነው። አይደለም አይደለም። አንዳንድዴ ያው ዲፕሬሽን ይዘኛል። ለዛ የምን ዲፕሬሽን ነው? ስደት ላይ ብቻዬን ስለሆንኩኝ ምናምን አንዳንድዴ ይደብረኛል። ልጆች፣ ምን ችግር አለ እኔ ልምጣለሽ እና ልቀመጥ ከአንቺ ጋር ምን ችግር አለ? እሺ ናልኝ፣ ናልኝ። አግኝቼ በጣም ነው ማዝናናሽ እና ወርቁዬ፣ ኤኒ ታይም ዌልካም። ገንዘብ ካለ እንደ እንኳን በመሬት ላይ በሰማይ መንገድ ማለ እ ገንዘብ ገንዘብ ካለ እንኳን በመሬት ላይ በሰማይም መንገድም አለ። በቀውናልኝና የት ሄደች ማሚዬ አለች። ማሚዬ ሰላም ነሽ? ሚዩት ናት ታዲያ፣ እንዴት ነው ምን አዲስ ነገር አለ? ምንም አዲስ ነገር የለም። ይነጋል ይመሻል ይነጋል ይመሻል። እንደምታየኝ እዚህ ወንበር ላይ ሁኜ ይመሽብኛል ይነጋብኛል። ኧረ ይሄ ሰውዬ ይላል። እሸቱ አላወቀህም? ጉድበል ወሎ፣ ጉድበል ወሎ አለ። እንዴት ነው ታዲያ? ጨዋታ የለም ግን ለምን አንጫወትም? ትጫወታለ እንዴ? ጌም አንተም ሞከራሉ አንዳንዴም፣ አስገብኝና ላውጋው ይሄንን አላውጋው ላጫውን እንትንም፣ ይሄ ምንድን ነው? ቅኔ ምናምን ሁላ ይዘርፋል ፍርዬ። ላውጋው ማለት የእኔ አማርኛ ነው፣ የጎንደር አማርኛ ነው። ማን ነው ይህ ሰውዬ? እሸቱ ይባላል፣ ዘፋኝ ነው።

መድሃኒ ዓለም አለ ከነ ፍክር አዲስ አንድ ሰፈር ነው። እያደገን መንገር ፍክር አዲስ አታካትም እንዲ ዘፋኞ ዘፋኞ ጋር ሁለቱም ነጭ ናቸው። እናትነበትህ አሁን በዛ ምን ያስገባል? ማናትና አባቴ አሁን እኔ ያውራው እያደል እንዲ ስለናቴና ስለ አባቴ ምን አደለም አደለም ወርቁ ገርሞኝ ነው። ከለርህና አወራረህ አማርኛ የለመድክ ሳይሆን የተወለድክ መስሎኝ ነው። የእውነት ተወልጄ አድጌ ከእናንተም ጋር። ከእንግዲህ በኋላ ማንም አይፈልግንም፣ የት ለት፣ የት አባት ለት፣ የትን ቦታ ለት፣ ማንም አይፈልግንም። ኦርቶዶክስ ነህ? ሃይማኖትና ፖለቲካ ትግባ ምንድነካ? ጠይቅ አይደለም እኮ አይደለም እኮ ዝም ለማወቅ እየጠየቅኩ አይ፣ ምንድን ነው ሃይማኖት በግል ሰው በጋራ ነው። ምንድነው? ምን የሚባል ነው በአማርኛ አለ የሆነ ግጥም የቆላ ድባ ልጅ እኔ ነው የምትለኝ፣ ጎንደር ጎንደር ጎንደር፣ ግማሾቹ ደግሞ ዳባትና ወገራ ነው እያሉት ያለም ዛሬ

እንዴት ሁለት እህቶች ማግባት እግዚአብሔር አይፈቅድም። ሌላ ግብታል ኢትዮጵያዊ ባለቤቴ የፍርዬ እህት ናት። ደሞ ባሆን ቁጥዋናት ፍርዬ፣ እንዴት ነሽ? ማሪ እናትሽ እንኳን እንኳን ወለደችሽ ያለ ወርቅዬ ውድ ነት ሁሉ ነገር አማርኛው ብቻ ሳይሆን እኮ ስሙም የኢትዮጵያ ነው። ልሽ ወርቅ ወርቁ ውድ ነህ እርገጤ ሊሆን ይችላል ማለት እኮ ነው። ውድ ነህ እርገጤ አይደለም፣ በላይ ዘለቀ ነው እንጂ አራዳ ፈረንጅ ልሆሽ ይሉታል። ሁላችን የአዳምና የሔዋን ዘሮች ነን፣ ያሁንን አንድ ደማችን አንድ ነው። እውነት ነው። ጥሩ ጥሩ ሰው ነህ አንተ የእውነት። እየባስ ደንግስቱ እንደው ኮንፊውዝድ የሆኑት እንደው አወራር ህንሳይ ነው እንጂ እኮ ሁላችንም አንድ ነን እሱማ ኢትዮጵያ ተወልደ አድገህ ነው ግን እዚህ ለምደህ ነው መጥታይ። እድገት ብዙ ጊዜ ማለት ቆይቻሉ፣ ግን ያለሁት የሩሳሌም ነው። ጎሎጎታ ነኝ። ኢትዮ እስራኤል፣ የንጉሥ ሰለሞን እናንተም ደግሞ በምን ይልክ ነው የታሰረ ታሪክ ነው። በጣም በጣም በጣም በጣም ያው ነን አንድ ነን። ኢትዮጵያና ኢየሩሳሌም አንድ ነን። በመጽሐፍ ቅዱስ በሁሉ ነገርም አንድ ነን። እኔ እኮ የሚያስቀኝ የአንቺ ጉዳይ ነው። የማን? የፍርዬ ጉዳይ ነው። አዎ። አቶ ወርቁ እርስዎ ግን ጥሩ ሰውነት እውነት ሁን አርጌታ አለው ወይ ልንገሪሽ ከክፋት ምን ይመጣል? ምን ጥቅም ይመጣል? ነገር መስራት ነው። አሁን ምን አንዱ ምንድ ነው ክብር ከሰጠን ፍቅር ከሰጠን ምን እንጎዳለን? ከስድብ ምን ይመታል? ምንም። ጎበዝ ወርቁዬ፣ አንተ ቲክቶክ ላይ በደንብ ፋን መሆን አለብህ። የኢትዮጵያ በደንብ ማስተማር አለብህኛና እኒ ዘረኞቹን ምናምን ብታስተምራቸው ይገባቸዋል። ሲያስተምረነ ነው የሚገባን። እኛ ብዙ ጊዜ ነገ አንዳንድ ጊዜ ሞከራሉ ግን አለም ዛታኝ ነው። አስር አይሞላም ታቃለ አስር እንኳን ሆነዋል። የት ነው ግን የምትኖሩት? ኢትዮጵያን ትወዳታለ? በጣም በጣም እንዴት ዋጥዋት ስነሳ ገላይ ምናምን እንጣጠባሉ። ከዛ በኋላ ጸሎቱ እና ጀመራሉ። ለኢትዮጵያም ስራል ኢትዮጵያን ሰላም አርጋት ብልርት ጸሎታ በየጊዜው ካፌ ኢትዮጵያ ለዘላለም ትኑር፣ ሰላም ይምታ፣ ህዝቡ ይፈቃቀር። ሁሉ ነገር ደህና ደህና ነገር ብቻ ነው የሚወጣ ካፌ ተባረክ፣ ተባረክ። መጥፎ ነገርም አልፈልግም። ለምን ሁላችን እግዚአብሔር ነው የፈጠረ። ነገ ወደዛ ነው የምንሄደው። እንግዶችንን ፍርዱ። ከዛ በኋላ በጣም ከባድ ፍርድ ነው። ወደ ላይ ስንወጣ እንዳይመስልህ። ፍሬ ባለትዳር ነው እንዲጠይቅልኝ። አዎ፣ ባለትዳር ነው ወርቁ ፍሬ። ከእንግዲህ በኋላ እህቴ ነው ያገባት ነው ምት። ከእንግዲህ በኋላ እንዳይጫቃጨቁ እኔ በሰላሳ ስምንት ዓመት ትዳርማለህ። ይቃ ባለቤቴ ጋር ዘምታችኋል የኔ እህት ነው። አ አረ መድከኔ ላሊበላን ታውቀዋለህ ወርቅዬ? ላሊበላ አክሱም፣ አዎ ጎንደር፣ ላሊበላ ልጅ ነኝ። እውነት አንድ ወንድም አለ የዛ ላሊበላ። እዛ ነው ያለሁት። አሁን እራሱ ሆቴል አለው እዚህ ብዙ አመት ቆይቷል። ኒያጋ ሰርቶ ሰርቶ እዛ ሆቴል ከፍቶታል። ላሊበላ ማን የሆነ አውቀው ይሆናል ሆቴል ካሉ ይሆናል። እሰይ በጣም ስምኖ ታፋ በይውሱ ራሱ ግን የሆቴሉን ስም ታውቀዋል? የሆቴሉን ስምስ በፊት ነግሮይ ግን ብዙ አመት ስላለፈ በቃ ተላይጠናል። እሱ የት እንዳለ አሁን አላውቅም ጠፋብኝ ይኖር አይኖር እግዚአብሔር ያቀል እስኪ አንድ ቀን ደግሞ እዚህ ትመጣና ላሊበላ ለማየት ደህና መታሉ አንድ ቀን ያቀን እንቀበልሃለን ኮረፌ ሰላም ኮረፌ እንዴ ጎንደሪም አደለውም እንዴ እንዳንተ ሌሎቹ ግን አይረዱም። ለነጮቹ በቋንቋ ነገራቸው በጣም ጥሩ እንደሆነ እንግዳ እንደምንወድ ፈሪሃ እግዚአብሔር ያለው ሕዝብ መሆኑን እንግዳ ሲመጣ ብቻውን መብላት እንደማይወድ ለሌላው ዓለም እንደዚህ ሚዲያ ከፍተህ ሄ በደንብ አስረዳ። አውራሉ ሞከራሉ። በአቅሜ ያለ እሞክራለሁ፣ ከአቅም በላይ ከሆነ አልችልም። ብዙ ቦታዎች ሄዳሉ፣ አስረተዋሉ። ስለ ኢትዮጵያ ያቁ ወታል ኢትዮጵያ እን እንደዚህ የተማረ ሰው ጭንቅላት ያለው ያ ካለ ኢትዮጵያ ምን አይነት ውድ ሀገር እንደሆነች ምትወደድ ምትፈክር ሀገር ያ ካለ ሰው ሞኝ አይደለም። ያ ካለ ልክ ነህ። አንዳንዶቹ አሁን ነጮቹ ምናምን ሳያውቁ እኛ ጋር ችግር ብቻ ይሄ ምንድን ነው? ሰው ምንጠላ ምናምን ነው የሚመስላቸው። እና በተለይ ለሌላ ሀገር ሰው ሲመጣ እኛ ሀገር ጥሩ በጥሩ መንገድ ባለው አቅም እንደሚቀበል ገጠር ምናምን ወተት ታውቃለህ። ገበሬዎች ጋር እኔ እራሴ ገበሬ ነኝ። ታርሳለማርኩም ትምህርት ቤት አንድ ካን ይጀምራል። አቅም እንደ ገበሬ ነኝ። የሰሊት ገበሬ ነኝ። ይሄ እውነት አይመስልም። ለምን አልመስልም?